ኢትዮጵያ የጀመረችው ለውጥ ብዙ ፈተናዎችና ፈተናዎች በፈጠሯቸው መንገጫ ገጮች ውስጥ ለማለፍ የተገደደችባቸው አጋጣሚዎች የበዙ ቢሆንም አሁን ላይ ፈተናዎችና የፈተና መንገጫ ገጮችን አልፋ እያስመዘገበች ያለው ስኬት ከዘመናት ድንዛዜ ወጥታ አዲስ የታሪክ ምዕራፍ ላይ መገኘቷ ተጨባጭ ማሳያ ነው። አሁን ላይ ከታሪካዊ ጠላቶች የደረሱ ጥቃቶችን በተባበረ ክንድ መመከት የቻለችበትና ግዙፍ ፕሮጀክቶችን ወደ ተግባር የማሻገር ጅማሮ ላይ ደርሳለች። የአንድ አገር መለኪያ ህዝቦቿና የተፈጥሮ ሀብቷ ነው። ህዝቦቿ ደግሞ ያንን የተፈጥሮ ሀብት ለመጠቀም የከፈሉት መስዋዕትነት ነው። በገንዘብ ብቻ አይደለም፣ ደሞች ተከፍለውበታል፣ ብዙ ዋጋ ተከፍለውበታል፣ ከተለያዩ ሀገሮች ተጽዕኖ ደርሶበታል። ይህን ሁሉ ተጽዕኖ ተቋቁሞ እውን የተደረገ የአንድነታችን የአብሮነታችን፣ በጋራ ሁሉንም ነገር በአንድ አይነት አስተሳሰብ ከተረባረብንበት የማንሰብረው እንቅፋት የማናሸንፈው ተግራሮት እንደሌለ ያሳየ ተግባር ነው። በታላቁ የኢትዮጵያ ህዳሴ ግድብ ላይ የታየው አንድነትና መተባበር በሌሎች ሀገራዊ ልማት መስኮች ላይ ለሀገሪቱ የኢኮኖሚ በረከቶች ስለመሆናቸው ነው የሚያነሱት ምሁራኑ። አሁን እኮ ይሄ እንደ መወርወሪያ ነው አይደለ? ስፕሪንግ ቦርድ ሆኖ የሚያገለግል ነው። ቢኮዝ ኤነርጂ የብዙ ነገር ምንድነው መነሻ ነው እንግዲህ አይደለ? ለትምህርትም ያገለግላል፣ ለጤናም ያገለግላል፣ ለሁሉም ያገለግላል። ስለዚህ ይሄ ስትሰራ ከዛ በኋላ ግብርናው ደግሞ ትልቅ ህዝብህን የያዘ ነው። ትልቅ የሚቀጥረው ኃይል እሱ ነው። እሱን ደግሞ በቀላሉ እውቀትህን ተጠቅመ ይሄው አሁን ያለውን ነዳጁንም ኤነርጂውን ተጠቅመ እሱን ስታሳድግ ደግሞ የዓለም የገበያ ማዕከል እኮ ነው። የነጻነት ብቻ አይደለም ኢትዮጵያ ብዙ ገበያ ትስባለች። ብዙ ኢንቨስትመንት ትስባለች። በዚህ ጊዜ የሚመጣውን ነገር አስቦ ሌላው የሆነውን ነው ምን የተሻለ እንደመጣለን፣ የተሻለ እንሰማለን፣ የተሻለ እንከበራለን። ስለዚህ ትውልዱ የትም ቦታ ላይ ኢትዮጵያዊ ነኝ እንዲ እንዲህ ማድረግ የምንችልን ብሎ የሚሄድበትን ዕድል ይፈጥርለታል። ሀገሪቱ ወደ ማንሰራራት የለውጥ ምዕራፍ የተሸጋገረችበት የብስራት ዜማ ለመላው ዓለም ማሰማት ባስቻለ አዲስ የታሪክ ምዕራፍ ውስጥ ገብታለች። ምሁራኑ ኢትዮጵያ በቅርቡ በሶማሌ ክልል ይፋ ያደረገቻቸው የአፈር ማዳበሪያ ማምረቻ፣ የተፈጥሮ ጋዝ ፋብሪካና የነዳጅ ማጣሪያ ፕሮጀክቶች በኢትዮጵያ ኢኮኖሚ እድገት ላይ የሚኖራቸው አስተዋጽኦ በቀላሉ የሚታይ አይደለም ይሉታል። የኢትዮጵያ ተፈጥሮ ሀብቶች ደግሞ ሁሉም ክልሎች አሉ እነዚህ ተመሳሳይ ግዙፍ ፕሮጀክቶችን በምትፈታበት ጊዜ መሰረታዊ የሆኑ የህዝብን ችግር ትፈታለ። መሰረታዊ የሆኑ የህዝብ ችግር ማለት ደግሞ ሁሉንም ህዝብ የሚነካና ተጠቃሚ የሚያደርግ በመጥፋታቸው ደግሞ ሁሉም ህዝብ ሲጎዳበት የኖረ ያ ማለት ደግሞ በተዘዋዋሪ ህዝብ ማለት ሀገር ስለሆነች የሀገርን የመነሳትና የማንሰራራትን ጉዳይ የሚፈታ ስራ ነው የሰራ ነው ማለት ነው። ኢትዮጵያ የህዳሴ ግድብን ስትገነባም ሆነ አሁን ላይ እያለማቻቸው የሚገኙ ትላልቅ ፕሮጀክቶችን ስታለማ የጋራ ተጠቃሚነትን ማዕከል ስለመሆኑ ይነሳል። ማንም ሉዓላዊ አገር ደግሞ የራሱን የተፈጥሮ ሀብት የማልማት የመጠቀም፣ የማሳደግ በሱ ደግሞ የማደግ መብት ስላለው እሱም ተጠቃሚ የማድረግ እና ተግባራዊ የማድረግ ስራ ነው የተሰራ። ከመልማት ውጭ አማራጭ የለንም የምንለው ለምንድን ነው? ሌሎቹን ለመጉዳት አይደለም። በራሱ በዓለም አቀፍ ህግም የግሪን ኢኮኖሚ ማሳያ ስለሆነ ነው። ኢትዮጵያ ያላትን እምቅ የተፈጥሮ ሀብት በመጠቀም የኃይል አማራጮችን ለማስፋት እያደረገች ያለችው ጥረት በዓለም አቀፍ ደረጃ ያላትን ኢኮኖሚያዊ ተደማጭነትና ተወዳዳሪነቷን የሚያሳድግላት ከመሆኑን ባሻገር ሰንደቋን ከፍ አድርጋ የምታውለበልብበትም ያደርጋታል። ሀሳባቸው ነው። ሁሉም ኢትዮጵያውያን ብዙ ነን አደለ ዳይቨርሲቲውን ውን ታቀዋለ ይሄን ዳይቨርሲቲ የጋራ መታወቂያ የሚሰጠን ይሄ ሰንደቅ ዓላማችን ነው። ይሄ ሰንደቅ ዓላማችን ደግሞ ከጀርባው ጠንካራ ኢኮኖሚ ካለ፣ ጠንካራ ሴኩሪቲ ካለ፣ ጠንካራ ዲፕሎማሲ ካለ የትኛውም ቦታ ሲውለበለብ ክብር ይደረግለታል። ክብር ይሰማቸዋል። ዜጎችም ያን ሰንደቅ ዓላማቸውን ሲሱል አብሮ የሚሄድ ነው ለማለት ነው።